አሁን ባለንበት ጊዜና ዘመን ትውልዱ ከትውልዱ ወንዱ ወንድነቱን አውቆ በወንድነቱ ሰልጥኖ ከወንድነቱ የተነሳም አይሎ በእውነት እንዲቆምበት፣ ጽድቅ እንዲሰራበት፣ ፍትህ እንዲያሰፍንበት አይመከርም። አብዛኛው ወንድ ደግሞ ሳያስተውለው እንዲያ የማይመክረውን ማህበረሰብ፣ ተቋምና አካል ይሰማል። ስለዚህም አላማ ቢስ ሕይወት፣ ትርጉም አልባ ኑሮ እና ምሬትና ንዴት የተጠራቀምበት የተሞላ ጊዜን በዚች ምድር ያሳልፋል። ታናሼ፣ ይህ ቪዲዮ ያለ ምክንያት አንተ ጋር አልደረሰም። አንድ ጥያቄ ራስክን እንድጠይቅ እፈልጋለሁ። በዙሪያ ያሉ ሰዎች በዙሪያ ባሉ ሰዎች እናትህ፣ አባትህ፣ ቤተሰብህ፣ ሚስት፣ ልጆች፣ ጓደኞች፣ ማህበረሰቡ፣ ቤተ ክርስቲያን፣ መንግስት፣ ተቋማቱም ጭምር የአንተን ጀግንነት ጥንካሬና ልዕልና ብልጽግና ይፈልጋሉን? እንዲያ የሆነ አንተንስ ያዩ ዘንድ ይናፍቃሉን? እንዲመጣ ሲያበረታቱሃልን? ያግዙሃልን? ለእኔ መልሶ አይደለም ነው። እንደውም ከዚህ በተቃራኒው የወለዱ ቤተሰቦችም ጨምሮ ሁሉም ከላይ የዘረዘርኳቸው ያንተን ምስኪንነት አልጫነት ደካማምነት አቅመቢስነት በአጉል መንፈሳዊነትና ዘመናዊነት እያሳበቡ የሚግቱ ናቸው። ለምን? እንዲያ ስትሆን አንተን ለመቆጣጠር ለመግዛትና ለመንዳት ይመቻቸዋልና። ውጣና ስቴ ዓለሙን ታዘቡ። ከምታያቸው አብዛኛዎቹ ወንዶች ምን ያክሎቹ ናቸው በራስ መተማመን ኖሯቸው ሀሳባቸው፣ ገንዘባቸው፣ ሰውነታቸው ተሰብስቦላቸው ወደ አንድ ዓላማ ወደ አንድ አቅጣጫ ወደ አንድ ዳይሬክሽን በመንገዳቸው ላይ የሚሄዱ። አሁን ዓለም እንደዚህ ብኩን እንድትሆን ትፈልጋለች። በተለይ አንተ ወንዱ ብዙ ገንዘብም ሰራ፣ ስልጣንም ማግኘ፣ ሀብትንም ሰበሰብ፣ ከሴቶችም ጋር ተኛ፣ ትዳርም ሚያስክ ልጆችንም ወለድ፣ እውቀትም ገበየ፣ በስተመጨረሻ ግን አሁንም ባልሰለጠንክበት ፍላጎት የምትጠመዘዝ አቅመቢስ ምስኪን፣ አልጫ፣ አዛኝ አላዛኝ ነፍራቃነ ዛሬ አሁን ባለንበት ጊዜና ዘመን ይህንን ቪዲዮ በቀረጽኩበት እለትና ሰዓት ማለትም አርብ ግንቦት 15 2017 ዓመተ ምሕረት ከቀኑ 7 ሰዓት ላይ ሆኜ ሳስበው በተለይ ወንድሞቼ፣ አንተን የመሰሉ ወንድሞቼ ወንድነትክን የሚሰልቡ አንኳር የምላቸውን አንድ ስድስት ነገሮች ድንገርህ የታዩኝን፣ አንደኛ አንደኛ ሸማችነት ይህ እንግዲህ እኔ የማየው አሁን ላይ የማስተውለው ነው። ሸማችነት ኮንሰምፕሽን። ሸማችነት ስል ከሸማቾች ገበያ ሄዶ ሽንኩርትና ድንች መግዛት አይደለም። ማንኛውንም ነገር ስታስበው የምትፈልገውን ነገር ሁሉ ከአለም እወስዳለሁ የሚል ሐሳብ ማምጣት። ገንዘብ አለኝ፣ እገዛለሁ፣ ምን ያስፈልገኛል፣ እንትን አለኝ፣ እገዛለሁ፣ ምን ያስፈልገኛል፣ እንትን ምን ያስፈልገኛል። ስለዚህ አያለው፣ ቪዲዮ ላይ እቃ ትገዛለህ፣ ሐሳብ ትገዛለህ ቪዲዮ ላይ ተጥደ ታሳልፋለህ። ፊልም ታያለህ፣ ድራማ ታያለህ። ቴሌቪዥን ላይ ተጥደ ታሳልፋለህ። አብዛኛውን ጊዜ ቤቴ ገብቼ መዝናናት ማረፍ እፈልጋለሁ። ስለዚህ የሆነ ነገር ከቴሌቪዥን መውሰድ እፈልጋለሁ። ቲክቶክ ታያለህ፣ ዩቲዩብ ታያለህ። ይሄ ወገኔ አያስተውለውም እንጂ ወንድሞች አያስተውሉትም እንጂ አንተም አላስተዋልኩ ይሆናል እንጂ ወንድነት ግን የሚሰልብ ከፍተኛ በሽታ ነው። ለመሸመት አልተፈጠርንም። እኛ ለዓለም ልንሰጥ ወደ ዓለም ልናመጣ ተፈጠርን እንጂ ለመሸመት ከዓለም ልንወስድ አልተፈጠርን። ዓለም ከኛ የምትፈልገው ብዙ ነገር አለ። ልብ አድርግ። እኛ በፈጣሪ ባህርያው በአምሳሉ የተሰራን የፈጣሪ ልጆች ነን። አባታችን መፍጠር ግብሩ ነው፣ የሱ ነው። ፈጣሪነት የሱ ነው። እኛ ደግሞ በሱ ከሱ በጸጋ የተገኘ ልጆቹም ፈጣሪዎች ነን። ልንሸምት አልተፈጠርንም። ኤቭሪቲንግ ማግባስ ማግበስበስ ማጋበስ፣ ዩቱብ ላይ ተጣርክ ስልክህን ያስክ ማጋበስ፣ ገንዘብ አገኘ ማጋበስ፣ ኤቭሪቲንግ የሚያስፈልገውን ነገር ሁሉ ካልገዛው ካልወሰድኩ፣ ኮንሱም ካላደረግኩ ማለት ወንድነትን ይሰልቧል። ስለዚህ ቆም ብለህ አስብ። ከዓለም ምንም ነገር የምትወስደው የለም እያልኩ አይደለም። ነገር ግን ዓለም ከአንተ የምትፈልገው የምትሰጣት ለዓለም የምትሰጣት በጣም ብዙ ነገር አለ። እነሱን አስብባቸው፣ እነሱን አስብበት። ለዓለም ለመስጠት ደግሞ አንተ መጀመሪያ ራስህን አውቀህ በራስህ ላይ መሰራት አለብህ። ራስህ ውስጥ ያለውን ነገር ማውጣት ማበልጸግ መቻል አለብህ፣ ለዓለም ለመስጠት። ግን ብዙ ሰው የራሱን መክሊት ቀብሮ አሻማጅ ነው። ብዙ ሰው ዩቲዩብ ይሰማል፣ ሲያይ ያድራል። ፊልም ሲያይ ያድራል። ቲክቶክ ሲያይ ይውላል፣ ያድራል። ከሊቅ እስከ ደቂቅ እዛ ላይ የሚታይ የሚሰማ ነገር ሁሉ መጥፎ ነው እያልኩኝ አይደለም። ነገር ግን ቨሪ ኔቸር ኦፍ ዩ ፈጣሪ የሆነውን ያንተን ባህሪ እየቀበርከው ነው። ለዓለም መስጠት የምትችለውን ነገር እየቀበርከው ነው። አላውቅም ምን መስጠት እንዳለብህ ወይም ምን መስጠት እንዳለህ ወይም ምን እንድትሰጥ እንደመጣ አላውቅም እኔ። ራስህ ፈልግና አግኝሱ። ግን በእርግጠኝነት ወደ ዓለም የምትሰጠው ነገር ኖሮ ነው የመጣው። ስለዚህ እሱን ነገር ለማግኘት መጀመሪያ እሱ እንዲገለጽልህ፣ ከሱ በፊት እንዲገለጽልህ፣ መጀመሪያ እሱን የሚጋርዱትን ነገሮች ከፊት ማንሳት አለብህ። ከነሱ አንዱ አሁን ያልኩ ሸማችነት ነው። ምሳሌ ብሰጥህ እንደው ለመጀመሪያ እንዲሆን ማለት ነው። አንደኛ ቲክቶክ አትይ። ሁለተኛ ቴሌቪዥን አትይ። ምሳሌ ነው ይሄ። ግዴታ ነው አይደለም። እኔ ያደረኩትም የአንተም ልምምድ ምንድነው በለኝ። ቲክቶክ የለኝም። ነገ አይኖረኝም እያልኩ አይደለም፣ ግን እስካሁን ድረስ የለኝም። እስካሁን ድረስ አስፈላጊ አይደለም። ከቲክቶክ እኔ የምፈልገው ነገር አለ ብዬ አላስብም። ከቲክቶክ የማገኘውን ነገር ከሌላ ቦታ አገኘዋለሁ ስለማስብ፣ የራሱ ኮንሰኩዌንስ ስላለ እሱን እናቁመው። ቴሌቪዥን በተለይ ደ ወርስት በሽታ የሆነው ነገር ቴሌቪዥን ነው። ቴሌቪዥን አትይ፣ አውጣና ጣለው። ምን ያደርግልሃል ቴሌቪዥን? እስኪ ንገረኝ አንድ ቁም ነገር የምታገኘው ከቴሌቪዥን። እኔ it has been long time ቴሌቪዥን ካየኝ ምንም የጎደለብኝ ነገር የለም። ምንም የሚጎልብህ ነገር የሚጎልብህ በስንቱ ነው። እሱ ደግሞ አይጠቅምም ይጎዳሃል እንጂ። ዜና ከቴሌቪዥን ውጭ ብዙ አማራጮች አሉ። ለልጆቼ ለሚስቴ ብላ ሰበብ አትፍጠር። እነሱ አንተን የሚከተሉ ናቸው? ወላጅ ለራሱ ስንፍና ልጆቹን ምክንያት ያደርጋል። በልጆቹ ያመካኛል፣ በሚስቱ ያመካኛል። በተለይ አባት፣ አባወራው ማለት ነው፣ አሁን ላይ ያለው ወንድ። ስለዚህ ሸማችነትን ማስወገድ ትፈልጋለ፣ ከቤተ ቴሌቪዥኑን አስወጣው። ወይም ደግሞ ቴሌቪዥን ማስወጣት ማትችል ከሆነ ከቤተ ማውጣት ማትችል ከሆነ ዝጋው። የሆነ በፕሮግራም እንዲከፈት ብቻ አድርገው። በተለይ ደግሞ ቤተሰብ ተሰብስበው የሚታይ አይሁን። ቴሌቪዥን ወርስት፣ እሱ ነው አይ ስንሰበሰብ ብቻ ትንሽ ደቂቃ ነው የምናየው። ኖ እንዳውም ስትሰበሰቡ ቴሌቪዥኑ መጥፋት አለበት። ስትሰበሰቡ በጋራ በፊት ቀድሜ ነገርኩ ለራስ ነበር አይደል። አሁን ደግሞ በጋራ በቤተሰብ እንደ ቤተሰብ ለማህበረሰቡ ፕሮቫይድ የምታርጉት የምታቀርቡት የምትፈጥሩትን ነገር መወያየት ትችላላችሁ። ስለዚህ እነዚህ ነገሮች አስወግድ። ፊልም ቪዲዮ ምናምን አይዶ ነው ምን አይነት ቫሊዩ አድ እንደሚያደርጉ አንተ ላይ። እኔ ምንም የጎደለብኝ ነገር የለም እነዚህ ነገሮች ስለማልከታተል። ይሄ የኔን ኤክስፔሪንስ ነው የምነግርህ። መብት ነው። ዛሬ ጊዜ መብት እስከ አፍንጫችን አይደል ያለን። መብት ነው፣ የፈለግከውን ነገር ማድረግ ትችላለህ። ግን የራሴን ኤክስፒሪየንስ እኔን የጠቀመኝን ነገር ወንድነቴን በተለይ የጠቀመው ነገር ዘፈንና መዝሙር አስወግዳቸው። ምንም አይጠቅሙም። ምድረ ሸቀላ የሚሸቅልብህ ነገር ነው። እውነቴን ነው ምልክ ምናልባት ይህን ስትሰማ አንተ ዘፋ ይልትን ትችላለሁ ወይ ዘማሪ መዝሙር ያልኩት በነገራችን ላይ የብሔራዊ መዝሙር አይደለም፣ የኢትዮጵያ መዝሙር አይደለም። መዝሙር የቤተክርስቲያን መዝሙሮች የሚባሉት ማለት ነው። ይሄ በካሴት እየታተሙ የሚሸጡ አሉ አይደል? ለገበያ የሚቸበቸቡ እነሱ ማለት ነው። ሁለቱም ዘፈንም አሁን ላይ የምንሰማቸው ዘፈንም መዝሙሮችም፣ ዘፈኖቹም መዝሙሮቹም አብዛኛዎቹ ያንተን ፌሚኒን የሆነ ካራክተር ሴታ ሴት የሆነች ካራክተር ያን ሴታሴት ጠባይ ኢሞሽናል የሚያደርገን ነገር የሚኮረኮሩ ናቸው። እሱን እየኮረኮሩ እዛ ውስጥ እየኮረኮሩ አንተ እዛ ኢሞሽን ስቴት ውስጥ በመግባት ያንን ነገር ወደድኩት ደስ ይላል በማለት በአንተ ላይ የሚሸቅሉ ናቸው። ምንም የምታተርፈው ነገር የለም ከነሱ እውነትን ነው የምነግርህ፣ ዘፈን ጭራሽ አልሰማም፣ መዝሙር ጭራሽ አልሰማም። ወይም ደግሞ ስሰማ ያመኛል፣ ያቅለሸለሸኛል፣ ወደ ላይ እያደኛል፣ ያጠለወለኛል። አይደለም ጉዳይ አይደለም። ያን ያክል የሚጣላኝ ነገር ኖሮ አይደለም፣ ግን ስራዬ ብዬ አልሰማም። ከመዝሙር አሁን ለምሳሌ ከቤተክርስቲያን መዝሙር የሚመርጣቸው ዘማሪዎች አሉ፣ የተወሰኑ እሰማለሁ። በተለይ አንተ በጣም እንደዚህ አቆለባብሰ የምታውቃቸው የምትናገራቸው፣ የኦርቶዶክስ ቤተክርስቲያን ነው የምለው እንግዲህ ዘማሪዎችን እኔ አልሰማም፣ በተለይ ከመዝሙሩ መልእክት ይልቅ መልእክት ይልቅ የነሱን ተስረቅራቂ እንደ ሴት የሚመስል ድምፅ ለማሰማት ለማንቆርቆር የሚሞክሩ ሰዎች ብዙ አይመችኝ። መልእክቱ ላይ ትኩረት አደርጋለሁ። በጣም ጥቂት የተመረጡ በቃ እነሱን አንድ ያስኳቸው ወይም ደግሞ የማህበር መዝሙሮች፣ ከዛ በተረፈ የለም። ዘፈንም እንደዛው ዘፈን በተለይ አሁን ላይ እኔ ምንም በተለይ የኢትዮጵያ ውስጥ ያሉ ዘፈኖች ምንም ነገር አልሰማም። ጭራሽ ደግሞ ዘፈኖች ከሴት ጋር ሪሌት የሚያደርጉ ከሆነ ጭራሽም አልሰማቸው የውጮችንም ቢሆን እንደዛ ማለት ነው። አሁን እነዚህ ዘፈንና መዝሙሩን ከቅድሞ ከሸማችነቱ ጋር አብሬ ኮንቴንት ኮንሰምፕሽኑ ጋር አብሬ ማካተት ፈልግ ይችል ነበር ግን ለምን ላይ ይኸው በተለይ በተለይ እነዚህ ከዛ ተለይቶ በይበልጥ ያንተን ወንድነት በመስለቡ ደረጃ ከሸማችነቱ እንዳው ጠቅለል አድርገን ካስቀመጥነው ነው። ሸማችነቱ በተለይ መታየት ስላለባቸው ነው። ሁለቱም ኢሞሽን ላይ ያተኮሩ የአንተን ኢሞሽን በመኮርኮር ብሶት በመኮርኮር የሆነ የሞት የሆነ የዛሬ ሀያ ዓመት የሞተች እናት አለች እናቴ እናቴ የሚል ዘፈን ከፈትና እሱን እየሰማ ታለቃቀሳለ እንትን ብርጭቆ አልኮል ይዘ ምናምን ታላዝናለህ። ወይም ደግሞ የዛሬ አምስት አመት ጥላ የሄደች ሴት አለችና አንቺ ከሄድሽ ጀምሮ ኑሮ ተመሰቃቀለ ገለምኔ ገለምኔ ቁጭ ብለህ ታላዝናለህ። ወይም ደግሞ ሰሞኑን ስታያት የወደድካ ሴት አለች ቀርበ ማናገር ስትችል ወይም ማናገር ሲገባ ምንም ስህተት የለውም። ያ ቀርበ እሷን እያየው በአይን እየተመላለሽ ምናምን የሚል ዘፈን ትከፍትና ታላዝናለህ። በዚህ ዘፋኙ ይነግድብሃል፣ አንተ ግን ወንድነትን እያጣ ትሄዳለህ። እውነት ለመናገር ከሆነ ማለት ነው። ስለዚህ ዘፈንና መዝሙር በተቻለ መጠን ቱ ዘ ሚኒመም አወርደው። ወረታችን ከሰማህም ደግሞ ትርጉም ያላቸው ዘፈንም ቢሆን ለምሳሌ የሀገር ዘፈን ሊሆን ይችላል። እንዳልኩ ከአላማ ጋር የሚሄድ ከተፈጠርክለት አላማ የሚሄድ ነገር በዜማ ልታስቀመጥ ትችላለህ። ዜማ ምንም ስህተት የለበትም። ያን ያክል ዜማውን መንቀፍ አይደለም፣ ማንጎራጎሩ መንቀፍ አይደለም። መዝሙሩ ቢባል እግዚአብሔርን ለማመስገን ወይም ፈጣሪን ለማመስገን ጥቂት ጥቂት መልእክት ያላቸው ነገሮችን ማንሳት ትችላለህ። የግድ ጊታር የሚያስንቁ ክራሮች፣ ወይም ደግሞ ሌላ ተስረቅራቂ ድምጾች ምናምን አያስፈልጉትም። በተለያየ ቨርዥን የሚቀርቡ ነገሮች አያስፈልጉትም። እነዚህ ሁሉ እነዛ ነጋዴዎች የሚሰሩት ስራ ነው። እንግዲህ ምንም ልረዳህ አልችልም። ይቅርታ ምናምን አልጠየቅም። ዘማሪ ኮንክ፣ ዘፋኝ ኮንክ፣ የራስ ጉዳይ ነው። እነዛ ነጋዴዎች የሚሰሩት ስራ ነው። በተለይ ታዲያ አሁን ትውልዳችን በተለይ ወንዱ አልጫ እንዲሆን፣ ሴታ ሴት እንዲሆን፣ ላይክ ፌሚኒ ኔቸር እንዲኖረው እሱን ካልቲቬት የሚያደርጉለት ናቸው። አይሆፕ ገብተዋል ብዬ አስባለሁ። ሶስተኛ የሰው ምክርና ና ይሉት ይሄ ደ ወርስት ነው። ማህበረሰባችን ውስጥ ያለ ሰው ምን ይለኛል? አንተ ያመንክበት፣ አንተ የወደድከው፣ አንተ የፈቀድከው በተለይም ደግሞ እግዚአብሔር አባትህ ደስ ይሰኝበታል ብለህ አምነህ ውስጥ አቅደ የምትሰራው ነገር ካለ ስራው። ሰው ምን አለኝ አላለኝ፣ ሁኬርስ ለምን እኔ ሰው ጥሩ ነው እንዲለኝ፣ መልካም ሰው ነው እንዲለኝ አልሰራም፣ አልጽፍም፣ ዩቲውብ ላይ ፖስት አላደረግም። ሁኬርስ የራሱ ጉዳይ ሰው ሲፈልገው ብልግናውንም ጥሩ ነው ይል ይችላል እኮ። እሱ ጥሩ ነው ስላለን እዚያ ብልግናው ውስጥ ልገባ ነው? በሰው ይሉኝታ አትመራ። በሰው ምን ይለኛል በሚል አትመራ። የሰው ምክርም አይንዳ። ለምን አሁን ላይ የምናየው ማህበረሰቡ ምክር ምንድ? አይ ከሰው ጋር ተመሳስለ ኑሩ እባክህ፣ ከሰው አትለይ እባክህ፣ ከማህበረሰቡ አትለይ። ከሰው ወጣ ስለ ማህበረሰቡ ማህበረሰቡ በመንጋ ገደል ቢገባ ገደል መግባት አለብኝ? የሰው ምክር የሚባለው ነገር ላይ ጭራሽ የሰው ምክር አይሰማም አይደለም። ግን አሁን ባለንበት ማህበረሰብ እኔ የጠቀመኝ ነገር በአብዛኛው የሰው ምክር ገደል እንከት ነው። በአብዛኛው ሊቅና ሊቃውንት የተባሉት ራሳቸው የሚመክሩት ገንዘብ እስካገኘ ድረስ፣ አቦ አቦ እስካስባላቸው ድረስ ይመክራሉ። የፈለጉትን ማዕረግ ካላቸው፣ መድረክ ካገኙ፣ ማይክ ከጨበጡ ይመክራሉ። መጽሐፍም ከጻፉ እንደዛው ናቸው። ስለዚህ ሰው ምን ይለኛል እንተውና፣ እግዚአብሔር አምላክ ምን ይላል? የእግዚአብሔር ቃል ምን ይላል? የአባቴ ቃል ምን ይላል? እሱ ላይ ትኩረት አድርግ። በቃ ስትተኛ በነፃነት ትተኛለህ። ስታረጅም የሞት አልጋ ላይም ስትሆን ምንም የሚቆጭ ነገር አይሆንም። ፈስን እንኳን ስትፈሳ ደስ እያለ ነው የምትፈሳው። የምትሳቀቅበት ነገር የለም። ከአንተ ጋር ከአንተ ጋር ከእውነት ጋር ታርቀህ መኖር መቻል አለብህ አይደለ? ሰው ምን ይለኛል? ሰውን ደስ ይለዋሉ። የሰው ምክር ምን ይላል? ሁኬር ሰባውት ስለ ሰው ሰውን አትስማው። የምታየው ነገር ነው አልጫነት፣ የሚበረታታበት ማህበረሰብ ውስጥ ነው ያለ ነው በመንፈሳዊነት ሰበብ እየተደረገ የሚጋትበት ማህበረሰብ ውስጥ ወንዶቻችን እያየናቸው በቁም ስልብ ጃንደርባ እየተደረጉ ያለበት ማህበረሰብ። ኖባዲ ኬርስ፣ ማንም ሰው ጉዳዩ አይደለም። አስሎንጋ ዘ አር ሜኪንግ ማኒ፣ ኖባዲ ኬርስ። በአራተኛ ደረጃ ላይ የማስቀምጠው በራስ ላይ አለመሰልጠን። በራስ ላይ መሰልጠን ተማር። በራስ ላይ መሰልጠን ማለት ስልጣኔ ማለት የአይፎን ስልክ መያዝ አይፎን ስልክ ሰዓት ሰዓት መያዝ አይፎን ስልክ መያዝ ወይም ደግሞ ሌላ የአራት ሺህ ብር የአስር ሺህ ብር ጫማ ለብሶ መንጎራደድ፣ ማነጀብ፣ ፍሌክስ ማድረግ እሱ አይደለም ስልጣኔ። ስልጣኔ ማለት ይሄ የተሰጠህን ሰውነት ሲሰልጥንበት ከውጭ የሚመጣውን ቶ እና ሰውነት ላይ የሚጨመረውን የሚደረበውን ነገር ቶ እና እስቲ መጀመሪያ በሰውነት ላይ ሰልጥንበት፣ ሰውነትን እዘዘው፣ ብልቶችን እዘዛቸው፣ እነሱ በፈለጉበት በፈቀዱበት ሰዓትና ጊዜና ቦታ አይንዱ። መሽናት ስለፈለገ ብቻ ወሽላን አውጥታ ትሽና። መተኛ ስለፈለክ ብቻ ሰውነትን ጥላ ትተኛ። የተሳፈርክበት የተጋደምክበት የተመቸ ቦታ ላይ ሄደህ እንቅልፍና አትለጥጥ። መብላ ስላማረው ብቻ ጨጓራ ወይም ስሜት ስላመጣ ብቻ ምግብ አትስጠው። አንተ በፈለክበት ሰዓትና ጊዜ ቦታ አይነት ስጠው። ይህ ነው ስልጣኔ ማለት። የምትናገረውን ነገር አውቀ ተናገር። ምላስ ላይ ስልጥንበት፣ መቼ መናገር ምን መናገር እንዳለ። ከዛ በተረፈ ዝም ብትልም ማህይምነት አይደለም። በራስ ላይ መስልጠን ማለት ያ ነው። አምስተኛ ራስን አለመምራት በራስ ላይ አለመስልጠን አንዱ ወንድነትን የሚሰልበ ነው። ራስን አለመምራት አንዱ ወንድነትን የሚሰልበው ነው። ሀውካም አንድ ወንድና ሴት ተጋብተው በራሱ ላይ ያልሰለጠነው ወንድና ራሱን መምራት የማይችል ወንድ እንዴት አድርጎ ነው ከዛ ሴት ጋር ተጋብቶ ትዳር የሚባል ነገር የሚመሰረተው? እንዲ ወንድማ ለም ዛሬ እኮ ብታይ ስንት ትሁት በስርዓት ያደጉ አባት እናት ቆንጥጦ ያሳደጋቸው በጣም ትውት ለሚስትነት የተመቹ ተገዥ የሚሆኑ መታዘዝ የሚችሉ ባላቸው ማገዝ ፈቃዳቸው ደስታቸው የሆነ አባትና እናት በመከራ ያሳደጋቸው፣ ግን ጊዜ ሆኖ ባል ራሳቸው ፈልጎ አምጥተው ፈልጋቸው አምጡ ተብለው ሲሆን ለነዚህ ሴቶች ተፈልጎ ባል ከየትም ካለበት ተፈልጎ ጀግና የሆነ አባወራይ ሊዳርላቸው ሲገባ ባል ሂዱና አምጡ ተብለው ጊዜው ያመጣባቸው መከራ ሆኖ ማለት እነሱ ድንገት ባሳያቸው የሆነ ነገር ጥሩ ወንድ ጥሩ አባወራ ጥሩ አባት ጥሩ ባል ጥሩ ወንድ አባትና ባል ወንድ ራስ መሆን ያቀበታል ብሎ አግብተውት እድሜ ልካቸውን እኮ አዝለው የሚኖሩት ወንድ አለ። በሰላሳ ዓመቱ በአርባ ዓመቱ ህፃን ልጅ እኮ የሆነ ወንድ አለ። ራሱን መምራት የማይችል እራስን አለ መምራት ጀብድ ተደርጎ የሚወራበት እኮ ጊዜ ላይ ነን ዛሬ። ሚስቴ ትሰበስበኛለች ተብሎ እኮ ጀብድ ተደርጎ የሚወራበት ጊዜ ላይ ነን ዛሬ የቤታችን ገበና የቤታችንን ጉድ የቤታችንን ብዙ ነገር የተሸከመች ሚስቴ ነች፣ እሷ ባለውለት አይነች ብሎ እኮ የሚደሰኩር ወንድ ምክር ምስኪን አልጫ ወንድ ያለበት ጊዜ ላይ ነን ዘመን። እነዚህ ወንዶች ታዲያ አሪያ ተደርጎ ይቀመጣሉ ለወንዶቻችን። ስንት ሴት እኮ ወንዱን አዝላ ተሸክማ የምትኖር ያለበት ጊዜ ላይ ነን። ወንዱ ከእናቱ ቅፍ ሳይወርድ እኮ ነው እያገባ ያለው በአሁን ሰዓት ላይ። ስለዚህ ራስክን ራስክን ማትመራ ከሆነ ወንድነት ግን እየጣልከው ነው ማለት ከወንድነት ወድቃል ማለት ነው። እኔ ሁለት ሴቶች ልጆች አሉኝ። ሺህ ጊዜ ሽማግሌ ያሰለፈ በትልክ እንደዚ ለአንተ አይነት ወንድ ሴቶች ልጆችን ድሬ መከራ ሲያለቅሱ እንዲኖሩ አላደርጋቸውም። ስለዚህ ራስን መምራት ተማርበት፣ እወቅበት፣ ሰልጥንበት። ራስን መምራት ማለት ምን ማለት ነው? ጠንካራ ሰውነት አለመገንባት ሌላው ችግር ነው። ጠንካራ ሰውነት ላይክ ይሄ ሰውነታችን ከአጋንንት የመጣ ይመስል ላይክ ጠላት የሆነ ቀን አምጥቶ የለጠፈብን ይመስል እንደ ኃጢአት የሚያሰራኝ ከአባቴ የሚለየኝ ከጽድቅ የሚለየኝ ነው እየተባለ ከየት የመጣ ፈሊጥ እንደሆነ አላቅም። ከጥቂት ዓመታት ወዲህ ልክ ትላንትና ተቆፍሮ የተገኘ ይመስላል የኛ ሃይማኖት ወይም ደግሞ መንፈሳዊነት። ጠንካራ ሰውነት አልገነባህም ማለት አባት የሰጠህን መክሊት ቀበርከ ማለት ነው፣ ሌላ አይደለም። ግዳጅ እንድትሰራበት ነው ሰውነት የተሰጠ ጠንካራ ሰውነት አልገነባህም ማለት ወይ አለቅጥ ጊዜና ሰዓት ቦታ አይነት የምግብ አይነትም ሰዓት ላይ እየበላህ ሰውነት ግን አበላሽተዋል ሰውነትህን አበላሽተዋል። ምንም ሰውነትህ አያቶችን አይመስልም። ጠንካራዎቹን ሀገር የገነቡትን አያቶችን አይመስልም። ወይም ደግሞ አጉል ተመጻድቀህ ይሄ ሰውነት የኃጢአት እያሰራኝ ነው ብለህ በረሃብና በችጋር ገርፈው ጨጓራ በሽተኛ፣ ኩላሊት በሽተኛ አድርገው ሰውነት መንምኖ ልትወድቅ እንዳሙሴ የቀረህ ጠውላጋ ስልባ ቦተናል። ስለዚህ ሰውነት ግን ገንባ። ይህ ተረት ተረት ሰው የሚያወራውን ነው። ያው ቀደም እንዳልኩ የሰው ምክር አጉል ሊንታ ወይም ደግሞ ሌላ አጉል መንፈሳዊነትና ዘመናዊነት ተብሎ የሚነገረውን ተረት ተረት አትስማ። ሰውነትህን ገባ ገንባ። ስትገነባ ትሰለጥንበታለህ። እግረ መንገዱን በዛ ውስጥ መውደቅ መነሳት አለ፣ መውደቅ መነሳት አለ። ግን ወንድነትህን ከሚሰልቡት ነገሮች አንዱ ታዲያ ይሄ ሰውነትህን አለመገንባቱ ነው። ወንድ እንዴት ልትሆን ትችላለህ? ቂጣ አብጦ ተነርቶ ሆድ ተንሰርጥጦ ከፊት ቀድሞ እንዴት ወንድ? ጡት ተንጠልጥሎ እንዴት ወንድ ልትባል ትችላለህ? ንገረኝ እስኪ ከወለደችዋ ሚስት ጋር አንተ በምን ትለያለህ? ወይም ደግሞ ስልባ ቦታ አክል ከስተ ከስተ ልትወርቅ አንዳሙስ የቀረ ምን ታረጋለች? ሚስት እንደዛ ሆነህባት ምን ታረጋለች? እነዚህ አሁን ቀደም የዘረዘርኩልህ ታዲያ ስድስት ነገሮች አንተን ወንድነት ግን የሚሰልቡ ናቸው። ወንድነትህ ከተሰለበ ደግሞ ከመኝታ ቤት ጀምሮ እስከ አደባባይ በአንተ የሚጠበቅ ግዴታ፣ በአንተ ያለን ሚና፣ በአንተ ያለን ዲዩቲ ኤንድ ሪስፖንሲቢሊቲ መፈጸም አትችልም። ለሚስትህም ሀዘኗ ነው ለልጆችም እፍረት ነው። ለሀገር፣ ለማህበረሰብ ለቤተ ክርስቲያንም ሸክም መሆኑ አያቶችህም ያዝኑብሃል። ለዚህ ነው እንዴ ተዋግተን ተጋድለን፣ አጥንታችንን ከስክሰን፣ ደማችንን አፍሰን፣ ስጋችንን አሞራ በልተውት በየዱር በየገደሉ የወደቅ ነው ለእንደዚህ አይነት ትውልድ ነው እንዴ ብለው ማዘናቸው አይቀርም። ስለዚህ ወንድም አለ ወንድነት ግን በሚሰልቡ ወንድነት ግን በሚጥሉ ወንድነት ግን በሚቀብሩ ነገሮች ላይ ጊዜን አታጥፋ። ስድስት ነገሮች ነገር ላይ ያለው ሸማችነት፣ ዝም ብለህ ኮንሱም አታድርግ። ቲክቶክ፣ ቲቪ፣ ድራማ፣ ፊልም ምናምን ዝም ብለህ አታግበስብስ። ለመፍጠር የተፈጠርክ ነህ። ለመፍጠር በፈጣሪ የተፈጠርክ ነህ። እሱ በባህሪው ፈጣሪ ሲሆን፣ አንተ በጸጋ ፈጣሪ ነህ። ስለዚህ ምን መፍጠር እንዳለብህ ማሰብ፣ ማሰላሰል፣ ራስክን መሰብሰብ አለብህ። ዝም ብለህ አታጋብስ፣ እቃውንም ንብረቱንም ሌላውንም ነገር ዘፈንና መዝሙር ቀንስ፣ ስቱ ዘ ሚኒመም ምንም አይጠቅሙም አብዛኛዎቹ በአንተ ኢሞሽናሊቲ ላይ በአንተ ስሜታዊነት ላይ ለመነገድ የሚሰሩ ናቸው። መዝሙርም የተባሉት ዘፈንም የተባሉት ሁሉ ዘፈን ቢባል ሴትን ማዕከል ያደረገ ሴትን ያነገሰ ሴትን ያቆለጳጳሰ ነው። ከድሮ ጊዜ ጀምሮ የነበሩት አንቱ የተባሉ ዘፋኞች እንዳለ የሚዘፍኑት ሴሰኝነትን የሚያስተምረ ነው። ሌላ ምንም አይደለም። ሴሰኝነትን የሚያስተምረ ነው። መዝሙሩም እንደዛው ስሜታዊነትን እየኮረኮረ የሰው ምክርና ይሉንታ በራስ ላይ አለመሰልጠን፣ ራስክን አለመምራት፣ ጠንካራ ሰውነት አለመገንባት እነዚህ ናቸው። ከዚህ ባሻገር እንግዲህ ዘለግ ያለ ረዘም ጊዜ የወሰደ ኢንዴፕዝ የሆነ ስልጠና ከፈለግ ብቅ በል ስልክ አስቀምጭልሃለሁ እዚህ ቪዲዮ ስር ደውል። መቼ ይጀመራ ስልጠና ብላል በልና ናና ሰልጠን። በራስ ላይ ጨክን። ከአንተ ሚስት፣ ልጆች፣ ማህበረሰቡ፣ ሀገር፣ ቤተክርስቲያን ብዙ ነገር ይፈልጋሉ። ብዙ ነገር አለ ለእነሱ የምትሰጣቸው። ለዛ ዝግጁ ነህ? በርታልኝ ወንድማ ነው።